ቶባ በሽርን ጨምሮ ወደ ወለኔ የተሰደዱት በቁጥር አርባ ነበሩ። ከአርባዎቹ ጋር የቁባ አባም ራሕመቱላህ ዓለይህ አሉ። የጐይታ ኩዬ ጫና ግን ተሰደውም አላቆመም። ጐይታ ኩዬ ሰዎቻቸውን አስነስተው ወደ ወለኔ መልእክት ላኩ። በስደት ወለኔ የገቡትን ሰዎች አሳልፈው እንዲሰጡ ካልሆነ ደግሞ ሰባት ቤት ጉራጌ በሙሉ እንደሚዋጋቸው ነገሯቸው። ያኔ የወለኔ አመራሮች ተማከሩና፣ ጎይታ ኩዬን ጦርነት መግጠም ስለማንችል እነዚህ ሰዎች እንዲወጡልን እንንገራቸው ብለው ወሰኑ። ለሙስሊሞቹም ውሳኔያቸውን ነገሯቸው። ሙስሊሞቹም ምን ይሻለናል ብለው ተማከሩ። በኋላም ሀገራችን ላይ ልንኖር ከከለከሉን ተሰደንም ኑሮ ከከለከሉን፣ ምንም ምርጫ የለንም። ስለዚህ እንዋጋቸው ብለው ይስማማሉ። በጉራጌ ሙስሊም ታሪክ የተካሄደው ግን በሚያሳዝን ሁኔታ ብዙሀኑ የጉራጌ ታዳጊ ወጣቶች የማናውቀው ታላቅ ጅሀድ በነዚህ አርባ ጀግኖች ነው የተጀመረው። ጠላት በተናጠል እንዳያጠቃቸው ታጥቀው ተራ በተራ ቤት እየቀያየሩ አርባዎችም በአንዳቸው ቤት ማደር ጀመሩ። አርባዎቹ ጀግና ሙጃሂዶች ከቀያቸው ተፈናቅለውም በስደት ሊኖሩ ከከለከሏቸው በኋላ አማራጫቸው የጎይታ ኩየን ጦር መዋጋት ነበር። በዚህ ወቅት የቁባ አባ ልጅ ረሕመቱላህ አለይ ነበሩና ቶባ በሽር ፈረስ ላይ አስቀምጧቸው ጦርነቱ ከሚደረግበት ቦታ ራቅ ብለው እንዲጠብቁና ጦርነቱን እያሸነፍን ከሆነ ወደኛ ተጠጉ፣ ጦርነቱን የተሸነፍን እንደሆነ ከዚህ አካባቢ በፍጥነት ርቃችሁ ሂዱ ብሎ ይነግራቸዋል። እሳቸውም ፈረስ ላይ ሆነው ፊታቸውን ወደ ውጊያው ቦታ አዙረው ቆመው ይፈክሩ ጀመር። ጦርነቱ ተጀመረ። በሚገርም ሁኔታ አረባዎቹ ጀግኖች ከነሱ አንድም ሰው ሳይሞት ያንን ከባድ ጦር ድባቅ መትተው ይሰዷቸዋል። በተደጋጋሚ ከአንድም ሁለት ሶስቴ የሰባት ቤት ጉራጌ ጦሩን እያደራጀ ቢዘምትም በተደጋጋሚ እነዚህ ጀግኖች በሚያስገርም ጀግንነት ጦርነቱን አሸነፉ። ያለፈው ክፍል ላይ እንደ ያቸውን ለመጠበቅም ጭምር ተራ በተራ ከአረባዎቹ ጀግና ተዋጊዎች ቤት በአንዱ ቤት ነበር የሚያርፉትና በአንድ ወቅት አንድ ቤት አረፉ። የቤቱ ባለቤት ለእንግዶች የሚሆን አንዳንድ ነገር ለማምጣት በወጣበት የጠላት ጦር ያረፉበት ቤት ላይ ዘመተ። የቤቱ ባለቤት ልጅም ከጠላት ጦር ጋር ዘምቷል። የቤቱ ባለቤት ከሄደበት ሳይመለስ ይሄ ጦርነት አበቃ። ልጁም እዛ ጦርነት ላይ ይሞታል። በኋላ ሰውየው ከሄደበት ሲመለስ የተፈጠረውን ነገር ያያል። የልጁንም ሞት ይሰማል። ልጁን የገደለው ሰው የአባቱን ዓይን ላለማየት ከሰዎች ጀርባ ተደበቀ። ያኔ ሰውየው ነገሩ ገባውና ጠርቶ አባ አሸረውና ካፊር የገደልክበት እጅህን ስጠኝ ብሎ በወተት አጠበው። አንድ ጊዜ እንደተለመደው ሰባት ቤት ጉራጌ ጦሩን አጠናክሮ ዘመተባቸው። ያኔም ድባቅ መትተው ሰደዷቸው። ሽንፈታቸው ምን እንደሆነ ግራ የገባቸው ኑሪየ እና ፉርዳ ከካፊሮች ጦር ገንጠል ብለው በሐሳብ ሰምጠው ወደ ኋላ ቀሩ። ኑሪዬ አቢ ለፎርዳ ምን እያሰብክ ነው ብለው ጠየቋቸው። ፎርዳም ከዚህ በፊት ጦርነት ገጥመን አንዴ ቢያሸንፉን መልሰን ሳናሸንፍ አንዴ ቢሰዱን ተመልሰን መተን ያልሰደድንበት ጊዜ የለም። አሁን ምንድን ነው ነገሩ? እነዚህ ሰዎች ቁጥራቸው ትንሽ፣ ከነሱ ምንም ሰው ሳይሞት የእኛ በተደጋጋሚ መሸነፍ ምን ይሆን ሚስጥሩ ብዬ እያሰብኩ ነው ብለው አሉ። ኑሪያ አቢም እኔም የሚህንኑ እያሰብኩ ነው። እነዚህ ሰዎች የያዙት መንገድ የሀቅ ድንቅ መንገድ መሆን አለበት ይባባላሉ። በዚህም ይስማሙና ወደ ሙስሊሞቹ ተመልሰው ይሄዳሉ። ለውጊያ የተመለሱን እንዳይመስልባቸውም ከሩቁ በድምፅ የተመለሱበትን ዓላማ ይናገራሉ። ከዛም ከሙስሊሞች ተቀላቀሉ። ሸሃዳም ይያዙ ተባሉ። ሙስሊሞችም እንዲህ አሏቸው። በነቢዩ ሰለ ላሁ ዐለይሂ ወሰለም ጊዜ ሰይድና ሐምዛ ረዲያላሁ አንሁና ሰይድና ዑመር ረዲያላሁ አንሁ ሲሰልሙ እስልምና ተነስሮ እንደ ነበረ ሁሉ አሁን የእናንተ መስለም ለእስልምና ትልቅ ነስር ነውና ኑርየን ሐምዛ ኑርየ ፋርዳን ደግሞ ዑመር ፋርዳ ብለናችኋል ብለው ስማ ወጡላቸው። ሁለቱ ዑመር ፋርዳና ሐምዛ ኑርዬ በጉራጌ ታሪክ እጅግ ከባድ ጀብድ የሰሩ ታላቅ ጀግናዎች ናቸው። ሐምዛ ኑርዬ የሰይዲ ሰይድ ሚቅባሰል ኑር የእናታቸው አባት የሰይዲ ደግሞ አያት ናቸው። እንዲህ እያለ የሙስሊሞቹ ቁጥር ከዕለት ወደ ዕለት እየጨመረ በድል ላይ ድል እያስመዘገቡ ወደፊት ገሰገሱ። የጌቱ ባላባት አበጋዘ አምዴነም ጃሃዱን ተቀላቀሉ። በኋላም ጦራቸው ቀቤና ላይ ትልቅ ሙጃሂድ ከነበሩት ጀግናው ነው ሐሰነ ኢንጃሞ ጦር ጋር በአንድ ተዋህዶ በሐሰነ ኢንጃሞ መሪነት ትግሉን ወደ ሀገራዊ ትግል አሻገሩት። ሼህ ዐብዱል ዐዚዝ እና ሌሎችም ብዙ ጀግኖች ተቀላቀሉ። ሐሰነ ኢንጃሞ የሰባት ቤት ጉራጌ ባላባቶች ጋር በሙሉ እንዲሰልሙ ትላኩ ላኩ ሞሆር ሲቀር ሁሉም መልእክቱን ተቀብለው ሰለሙ። አፄ ምኒልክ በተደጋጋሚ ጦር ቢልኩም በሙስሊሞች ሰራዊት ድባቅ ተመቱ። ያኔ አፄ ምኒልክ ለሐሰን እንጃሞ ልክ አባጅፋር የጅማ ንጉስ እንደነበሩት ሐሰን ኢንጃሞን የደቡብ ንጉስ ሊያደርጓቸው ሐሰን ኢንጃሞ ደግሞ የአጼ ሚኒሊክን የበላይ ገዥነት ተቀብለው እንዲገብሩ ጥሪ ያደረጉላቸው። ያኔ ሐሰን ኢንጃሞ በጭራሽ አይሆንም፣ ፈረሶቻችን ቤተ መንግስት ገብተው ሳይንከባለሉ ትግላችንን አናቆምም አሉ። ሞህር ላይም ዘመቱ። ሞህር ላይ የዘመቱ ጊዜ አጼ ሚኒሊክ ከፍተኛ ቁጥር ያለው ከባድ ጦር በአንድ ትልቅ የጦር አበጋዝ መሪነት ወደ ሞህራ ዘመቱ። ሞህርንም መሰረት አድርገው ሙስሊሞችን ጦር ገጠሙ። ያኔ የሙስሊሞች ጦር ወደ አምስት ሺህ ደርስ ነበር። ከዛ በፊት ሙስሊሞች ያደረጉት የነበረው የሽምቅ ውጊያ ነበር። የዚህን ጊዜ ግን ሙስሊሞቹ ውስጥ የነበሩ ዑለማዎች ቁርዓን ጀሃድ ስታደርጉ እንደ ጥርስ መደዳ ሶፍ ሰርታችሁ ተዋጉ ብሏል ብለው የሽምቅ ውጊያ ትተን ቁርዓኑን እንዳዘዝን በግልጽ ወጥተን መዋጋት አለብን ብለው አሉ። የቁባ አባ ረሕመት ረሕመቱላህ ዓለይህ ግን ቁርዓን እንዲህ ብሎ ያለው ፊት ለፊት የመዋጋት አቅም ሲኖረን ነው። አሁን ባለንበት ሁኔታ እንደዛ ዓይነት አቅም ስለሌለን እንደ በፊቱ የሽምቅ ውጊያ ነው መዋጋት ነው ያለብን ብለው ይላሉ። ነገር ግን የቁባ አባ ረሕመቱላህ ዓለይህ በዕድሜል ልጅ ስለነበሩ ይሆናል፣ በጊዜው የነበሩ ዑለማዎች አልሰሟቸውም። ያኔ የቁባ አባ ረሕመቱላህ አለይ እኔ የሙስሊም ደም ሲፈስ በአይንያ ላይም ብለው ቦታውን ትተው ርቀው ሄዱ። ጦርነቱ ሲጀመር ሙስሊሞቹ የሽምቅ ውጊያውን ትተው ፊት ለፊት ወጥተው መዋጋት ጀመሩ። የሚኒሊክ ጦር ከፊት የተወሰኑ ጦሮች ልኮ ሙስሊሞቹን ገጠመ። ሙስሊሞቹም የመጣውን ጦር እየሰደዱ የሚኒሊክ ጦር ያዘጋጀላቸው ወጥመድ መሀል ገቡ። የከበባቸው የጠላት ጦር መሳሪያ አቀባብሎ ነበር የጠበቃቸውና መሀል ሲገቡ ተኩስ ከፈቱባቸው። ኢንሻ አላህ ክፍል አራት ይቀጥላል። ጀዛኩም ላሁ ኸይረን።